አባዬ አያቴ መጣ ወይኔ የመጡ ደግሞ ዛሬ ለውጭ አሁንም ገንዘብ ሊጠይቁ ነው የመጡት በቃ እንደዚህ እናድርግ ቶሎ ወደ ቤት እንሂድ እና ሲጠይቅሽ አባቴ ለሁለት ቀን ወደ ውጭ ወጣ ብሏል ትይዋለሽ ግን አንተ እዚህ አይደለ እንዴት ነው የምትሄደው እባክሽ የት ማሊድን ብቻ ለሳቸው እንደዛ ትያለሽ እኔ በቶሎ እንሂድ ሰላም አያቴ ሰላም ልጄ አባትሽ የት ነው ያለው ልጄ አባዬ ከነገ ወዲያ ነው የሚመጣው። ከነገወዲያ ነው የሚመጣው እኔ እሱን ፈልጌ ነበር የመጣው። እጅግ በጣም ለጥብቅ ጉዳይ ነበረ። የምን ጥብቅ ጉዳይ? ጥብቅ ጉዳይ ይላሉ። ብር ሊጠይቁ ብር ሊለምኑ እንጂ የሚመጡት ሌላ ምን ጉዳይ አሉት? አይ መናገር የፈለጉት ነገር ካለ ለኔ ንገሩኝ። እኔ ሲመጣ እነግረዋለሁ። እስቲ ልጄ ምናልባት የሄደበት ቦታ ስልክ ደውይና ጠይቂው። እስከ ማታ የሚመጣ ይሆን እንዴ? እስከ ማታ የሚመጣ ከሆነ የመጣውበትን ጉዳይ ጨርሼ እኔም በማተው ባቡር ተመልሼ እሄዳለሁ ወደ ገጠር። አያቴ አባቴ የሄደበት ቦታ እኮ ስልክ አይሰራም፣ ኔትወርክ በጭራሽ አይሰራም። ማግኘት አንችልም እሱን። እሺ ምን ተሻለ ታዲያ? ምንድነው ጉዳዩት ለእኔ እንገሩኝ። እሺ አይ ልጄ፣ እኔ ስልክ ደውዬ ነበር ለሰንጁ ለብር ጉዳይ እና እሱ እና ታዲያ እሱ ነግሮት የለን እንዴ? ስራ ቀዝቅዞብናል ብሎ አላሉትም ነበር? ቢሆንም ግን እርስዎ መጡ አደለ ብር ብለው። እንዴ አባት፣ ሁሌ ብር ብር ብር ብር ብቻ ነው እንዲ የሚታዩት ስለኛ የሚያስቡ እንጂ እኛ ጥሩ ነገር ላይለን ወይስ አይደለንም? እሱ ምንም ጉዳዮት አይደለም። አራ አይደለም ልጄ፣ እኔ እንደዛ አይደለም ያልኩት። እኔ አውቃለሁ ምን እያሉ እንደሆነ። አባት፣ አሁን ይህን ነገር እስሙኝ። እኛ የከተማ ነዋሪዎች ነን፣ ብዙ ወጪዎች አሉብን። ለውሃ አሁን እንኳን እንከፍላለን። እኮኛ የትምህርት ቤት ክፍያው እሷ ምን ያህል ውድ እንደሆነ ያውቃለሁ አይደል? የቤት ክራይ፣ ሁሉም ነገር ቢሆንም ግን እናንተ ብር ነው የሚያስፈልጋችሁ። በየወሩ ሁሌ ገንዘብ ትላላችሁ። ልጄ፣ እኔ ገንዘብ ለመጠየቅ እኮ አይደለም የሚመጣው። ታዲያ ምን ሊያረጉ መጥቶ? እሺ አይ እዚያን ቀን እኔ ለሰንጁ ልጄ ስልክ የደወልኩለት ጊዜ ከዛ እሱ አባየ እየደወለ ነው። ለገንዘብ ይሆናል። ላበቃም ይደውሉት። ገንዘብ ዛፍ ላይ የሚበቅል መሰላቸው። እንደ የለኝም በላቸው። ሁለት ሺህ ብር ነው እባክሽ። በየወሩ ኮ የሚጠይቁት። ምንም አይደለም። ሁለት ሺህ ብር ነው። ለምን ሁለት ብር አይሆንም? የለም በላቸው። አቤት አባዬ። ምን ነው ልጄ፣ በዚህ ሰዓት። ረሳኸው እኮ አንተ። ገንዘብም እንኳን አላክልኝም አባዬ። ምን መሰለህ፣ በዚህ ወር ስራው በጣም ተዳክሞብኛል። የቤት ክራይም አልከፈልን፣ እንዲሁም የልጄን የትምህርት ቤትም አልከፈልኩም እኔም ራሱ ትንሽ ጭንቀት ላይ ነኝ ያለሁት። በዚህ ወር እንኳን የሚሆን አይመስለኝም። ተረዳኝ ባክን። እሺ ጥሩ ልጄ፣ ምንም አይደለም። በቃ አንተ ራስህን ጠብቅ። እናም ሰንጁ ልጄ ጭንቀት ውስጥ መሆኑ ልክ ሲነግረኝ እጅግ በጣም ተረበሽኩና ከዛ ምንም ወጪ እንደሌለው ስላወቅኩ ለወጪ እንዲሆናችሁ ብዬ የገጠሩን መሬትና ስዤ ገንዘብ ልሰጠው ነበር የመጣሁት። እኛ እኮ ያለ ገንዘብም እኮ መኖር እንችላለን። እዛ እናንተ ግን የቤት ክራይ ካልከፈላችሁ ከቤት ሊያስወጧችሁ ይችላሉ። የልጃችሁንም የትምህርት ቤት ክፍያ ካልከፈላችሁ ከትምህርት ቤት ልትባረር ትችላለች። በቃ ለዚህ ጉዳይ ብዬ ነው ገንዘቡን ልሰጣችሁ የመጣው። እናም ራሳችሁን ጠብቆ አደራ። አባዬ! እንዴ፣ ቆይ ሰንጁ፣ አንተ እዚህ ነህ እንዴ? አዎ አባዬ፣ እዚህ ነኝ። እኔ ነኝ ያልኳት ለሁለት ቀን ወደ ውጭ ወጣ ብሏል በይና ተናገሪ ያልኳት ግን ያውኔ መሰለኝ አንተ እዚህ ስትመጣ ለገንዘብ እንደሆነ ስለማቅ ገንዘቡን ላለመስጠት ብዬ ሰበብ ፈጥሬ ነው። አምጮ እባክሽ አባዬ። እንካ ይህን ብር ያዝ። እባክህ መልስላቸውና መሬቱን አስመልስ። ይኔ ስራ በጥሩ ሁኔታ እየተሰራ ነው ያለው። ሁሉም በስርዓቱ እየተከናወነ ነው። አስተሳሰቤ ላይ ብቻ ነው ችግር የመጣው። ሙሉ ህይወታቸውን ለእኔ ብለው ያሳለፉ እናትና አባቴን ሁለት ሺህ ብር እንኳን ለመስጠት እኔ ወደ ኋላ አልኩ። ምን አይነት የተረገመ ህይወት ነው ያለኝ እኔ? አባዬ ከዛሬ በኋላ በጭራሽ ስልክ መደወል እንኳን አይጠበቅብህም። አንተ ወር በገባ በአንድ ወደ አካውንት ገንዘቡን አስገባላለሁ። እባክህን ይቅርታ አድርግልኝ። እሺ አባዬ። እሺ ልጄ። እናም ራሳችሁን ጠብቁሽ። እኔ ሊድ በቃ። እንዴ አባዬ፣ ከርቀት እኮ የመጣሁ ልትሄድ ነው እንዴ? አንድ ሁለት ቀን ከኛ ጋር ቆይተ ሄድን እንጂ። አይ ልጄ፣ እኔ ስመጣ ለእናትህ እንዲህ ብያት ነበር የመጣሁት ይህንን ገንዘብ ለልጃችን ሰጥቼ በማታው ባቡር ተመልሼ እመጣለሁ ብያት ነበር የመጣሁት። ስለዚህ መሄድ አለብኝ ልጄ። ስንቶቻችንን የራሳችንን ህይወት መኖር ከጀመርን በኋላ እናትና አባቶቻችን የምናስታውስ